ለመሆኑ ምንድን ነው የሚያስፈራን? ሞት? ጨለማ? ወይንስ ምን? በጣም በሚገርም ሁኔታ ሁላችንም የምንፈራው የማናውቀውን ነገር ነው። ብዙ ጊዜ የምናውቀውና የለመድነው ነገር አያስፈራንም። ስለ ነገ ስናስብ ምን ይፈጠር ይሆን ብለን እንፈራለን። አዲስ ነገር ለማድረግ ስናስብ ውጤቱ ያስፈራናል። ቀላልም ይሁን ከባድ፣ ሁሌም አዲስ ነገር ስናስብ ውስጣችን በጣም ይጨነቃል። አስባችሁታል? የምንፈልገውን ነገር ሁሉ በቀላሉ ማግኘት ብንችል ምን የሚፈጠር ይመስላችኋል? ሕይወት አሰልችት ሆን ነበር። ነገር ግን ነገሮችን ለማሳካት የምናደርገው ጥረት፣ ጭንቀቱ፣ ፍርሃቱ ነው ሕይወትን ሁሌም ማጓጊና ሁሌም አዲስ የሚያደርጋት። ከፍርሃት ጀርባ ነው ትልቁ ስኬት ያለው። ስለዚህ ያስፈራህን፣ ያስጨነቀህን ነገር ፊት ለፊት መጋፈጥ አለብህ። ያኔ ነፃነትን ታጣጥመዋለህ። ከፍርሃቱ መውጣት የሚፈልግ ሰው በድፍረት አንድ እርምጃ መራመድ አለበት። በህይወት ውስጥ የሚያስፈሩህ ነገሮች በሙሉ እስክትሞክራቸው ድረስ ነው ከባድ የሚሆኑት። ከገባህበት በኋላማ አትፈራም። ልክ የበሰበሰ ዝናብ አይፈራም እንደሚባለው ማለት ነው። ያስፈሩህን ነገሮች በትንሹም ቢሆን መሞከር አለብህ። አንተ ከምታምነው አምላክ የገዘፈ ምድራዊ ችግር እንደሌለ አስብ። አንዳንዴ ፈተና ፍርሃት ወደ እኛ የሚመጣው እኛም በተሻለ ገንብቶን አጠንክሮን ለማለፍ ነው። ፈተናዎችን ባለፍን ፍርሃታችንን በተጋፈጥን ቁጥር ውስጣዊ ማንነታችንን እየገነባን በምንም ነገር የማንሰበር የማንሸነፍ እየሆንን እንሄዳለን። እስኪያስቡት በፍርሃታችን ምክንያት እኮ ብዙ ነገር አጥተናል። ቢሮ ውስጥ ደፍረን ማብራራት ብቃታችንና አቅማችንን ማሳየት ስላልቻል እድገት አጠናል። የምንወዳትን ሴት ፈርተን መናገር ስላልቻልን፣ ፍቅራችንን መግለጽ ማሳመን ስላልቻልን አጠናታል። አዲስ ቢዝነስ አስበን ባይሳካልንስ ብከስርስ ብለን አስበን ሳንሞክረው ቀርተናል። የምንፈልገው ነገር ላይ ደጋግመን ለመሞከር ለመታገል፣ ሰዎች ምን ይሉናል ብለን ደጋግመን ከመሞከር እንቆጠባለን። የሌለ ነገር ላይ እንጨነቃለን። ከዚያ የምንፈልገውን ነገር አናሳካም። ነገር ግን ፍርሃታችንን ተጋፍጠን የመሰለን ነገር ሁሉ ብናደርግ ምን እንደሚፈጠር አስበው። ያመንክበትን ነገር መናገር ትጀምራለህ። ያመንክበትን ነገር ማድረግ ትጀምራለህ። ለሰዎች ሁሉ ምሳሌ ልትሆን ትችላለህ። እሱ ደፋር ነው ላመነበት ነገር ነው እንጂ ያላመነበትን አያደርግህም ትባላለህ። ለምን መሰለህ? ፍርሃትን በጥሰህ ጥለሃዋል። ህይወት አጭር ናት። እስከ መቼ ነው በፍርሃት እንዲህ ቢፈጠርብኝ እንዲህ ቢሆንብኝ እያልክ ትጨነቃለህ? አንድ ምሳሌ ልንገራችሁ። ልጆች ሆነን በጣም ያስፈሩን ነገሮች ትንሽ ከፍ ስንል ያዝናኑናል፣ በጣም ያስቁናል። ስለዚህ አሁንም የሚያስፈሩ ነገሮች ስናልፋቸው ምንም እንዳልሆኑና በከንቱ ጊዜያችንን እንዳጠፋን ይገባናል። ከፀሐይ በታች እኮ ምንም አዲስ ነገር የለም። እኛን ያስፈሩ ነገሮች በሙሉ በፈጣሪ ፊት በጣም ቀላል ናቸው። ስለዚህ ፍርሃትን በጥሰው እኛ ስንጥር ደግሞ ፈጣሪ የበለጠ ያግዘናል። ጃክ ካንፊልድ የተባለ ሰው ምን ይላል መሰላችሁ እያንዳንዱ የምንፈልገው ነገር ከፍርሃት በስተጀርባ በኩል ነው ያለው ይላል። ስለዚህ ፍርሃትን ማሸነፍ ካልቻልክ የትናንትና ስህተትህ ነገ እንዲደገም፣ የትናንትናው ውድቀትህ የነገ ውድቀት እንዲሆን፣ የትናንትናው ኪሳራ የነገ ኪሳራ እንዲሆን መፍቀድ ማለት ነው። አንዳንዴ ደግሞ በምናባችን በምናስባቸው ነገሮች ወደ እውነታ ዓለም እናመጣና ፍርሃት እንፈጥራለን። ስለዚህ በሌለ ነገር ላይ በፍርሃት ምክንያት ቆሞ መቅረት በቃይ ማለት አለብህ። አንድ መለኮታዊ ኃይል ያለው መነኩሴ ሰው ከአንድ ዛፍ ስር ተቀምጦ እያለ አይጥ ወደ እሱ መጣችና እባክህ ድመቶችን በጣም ስለምፈራ ከአሁን አሁን አጠቁን እያል በፍርሃት ልሞት ነውና እባክህ ድመት አድርገኝ ብላ ተማጸነችው። ሰውየውም ስላዘነላት ድመት አደረጋት። ከትንሽ ቀን በኋላ ይችው ድመት ወደ ሰውየው በድጋሚ መጣ አሁን ደግሞ ውሻዎች ሊያስቀምጡኝ አልቻሉምና፣ በፍርሃት ሳልሞት እባክ ውሻ አድርገኝ ብላ ተማጸነችው። ሰውየውም አሁንም በማዘን ወደ ውሻነት ቀየራት። ከጥቂት ቀናት በኋላ ይህች ውሻ ወደ መኖክሴው ሰው በመምጣት ምግብ ፍለጋ ወደ ጫካ በሄድኩ ቁጥር አንበሶች ሊበሉኝ ነበር፣ እባክ ከእንስሳት ሁሉ ኃያሉ እንስሳ አንበሳ ነውና ያለምንም ፍርሃት እንድኖር አንበሳ አድርገኝ አለችው። ሰውየውም አንበሳ አደረጋት። ነገር ግን አሁን አንበሳው ከጥቂት ቀና በኋላ ወደ ሰውየው መጣና በጫካ ውስጥ ስኖ ሰዎች ለአደን እየመጡ ሊያስቀምጡኝ አልቻሉም። እባክህ ለመጨረሻ ጊዜ ያለምንም ፍርሃት እንድኑ ሰው አድርገይ ብሎ ለመነው። ነገር ግን ሰውየው አንተ የጫካ ሁሉ ንጉስ ሆነ ሰውን ከፈራህ፣ ሰው ባደርግህ ደግሞ ትንሿን አይጥ መፍራት ትጀምራለህ። ስለዚህ መጀመሪያ ፍርሃትን ከልብ ማውጣት ነው ያለብህ ብሎ ወደ ነበረበት አይጥነት መለሰው ይባላል። የደወል ምልክቷን በመጫን ሰብስክራይብ አድርጉ። ፍርሃትን የማሸነፍ ጉዞ የሚጀምረው ስሩን በመረዳት ነው። አብዛኛዎቻችን በህይወታችን መጀመሪያ ላይ በግላዊ ውድቀቶች፣ በማህበረሰባዊ ጫናዎች ወይም ያለፉ አሉታዊ ገጠመኞች ምክንያት ለፍርሃት እንጋለጣለን። እነዚህ ቀድሞ በህይወታችን የተከሰቱ አጋጣሚዎች ህይወታችንን በፍርሃትና በጭንቀት እንድንገፋ ያደርጉናል ነገር ግን እነዚህን ስር የሰደዱ እምነቶችን በመቃወም የእድገት አስተሳሰብን በማዳበር ታሪካችንን እንደገና የመጻፍ እድል አለን። በራስ መተማመን የስኬት የደስታና፣ የግል እድገት መሰረት ነው። ፈተናዎችን በድፍረትና በጽናት እንድንጋፈጥ የሚያስችለን ወሳኝ ክህሎት ነው። በችሎታችን በውሳኔዎቻችን እና በራሳችን ማመንን ስንጀምር እርግጠኞች ሆነን አደጋዎችን ወይንም ሪስክን እንወስዳለን አዳዲስ ነገሮችን እንሞክራለን። ይህም ድርጊት ወደ አዲስ ምዕራፍ ይመራናል። ራሳችንን መጠራጠር እንድናሸንፍ፣ ጠንካራ ግንኙነት እንድንፈጥርና ህልማችንን ያለማመንታት እንድንከተል ኃይል ይሰጠናል። በራስ መተማመን ማዳበር ማለት ፍጹም ሰው መሆን ሳይሆን በራሳችን ችሎታ ማመን፣ ከውድቀቶች መማር፣ ያለማቋረጥ ማደግ ማለት ነው። በራሳችን መተማመን ሙሉ አቅማችንን በመጠቀምና በእውነት የምንፈልገውን ህይወት መፍጠር እንችላለን በራሳችን በመተማመን ሙሉ አቅማችንን በመጠቀም በእውነት የምንፈልገውን ህይወት መፍጠር እንችላለን በህይወታችን ለውጥ የማይቀር የህይወት አካል ነው በግልም ሆነ በሙያዊ ህይወታችን ስለ ለውጥ ስናስብ አብዛኛውን ጊዜ ጭንቀትና ፍርሃት ይሰማናል። ይሁን እንጂ ለውጥን መቀበልና ፍርሃትን መጋፈጥ ወደ ስኬት ሊያመራን ይችላል። ያለ ፍርሃት መኖር ማለት ፍርሃትን ሙሉ በሙሉ ማስወገድ ሳይሆን ፍርሃትን ፊት ለፊት መጋፈጥ ለእድገት አቅም እንዲሆነን አድርጎ መጠቀም ማለት ነው። የለውጥ ፍርሃት። ብዙ ሰዎች ለውጥን ይቃወማሉ፣ ምክንያቱም የምቾት ዞናቸውን ስለሚረብሽና ያልተጠበቀ ሁኔታ ያመጣል ብለው ስለሚያስቡ። ይህ ፍርሃት ብዙውን ጊዜ የሚመነጨው በችሎታችን ላይ ካለን ጥርጣሬ፣ ውድቀትን ከመፍራት ወይም ስለ ሰዎች አስተያየት ካለን ጭንቀት ነው። ይሁን እንጂ ለውጥ የሚመጣው አዳዲስ ፈተናዎችን በመላመድ የሚመጣ ነው። የምቾት ቀጠና ውስጥ መቆየት በጣም አደጋ አለው። በራስ መተማመን ለማዳበር የሚረዱ ወሳኝ ነጥቦች አስተሳሰባችሁን ቀይሩ ሺፍት የር ማይንድ ሴት ለውጥን እንደ ስጋት ከመመልከት ይልቅ ለእድገት ጥሩ አጋጣሚ እንደሆነ አድርጋችሁ እዩት ለውጥ የህይወት አካል እንደሆነና ወደ አዎንታዊ ውጤቶች ሊመራ እንደሚችል ተቀበሉ ህይወታችሁን ያለ ፍርሃት አስቡት ምን ያህል ደስ እንደሚል ፍርሃት ውስጥ ሆኖ መኖር አይገባችሁም አስተሳሰባችሁን ቀይሩ ፍርሃትን ማሸነፍ ትችላላችሁ። ፍርሃትን የመቋቋም ችሎታ ማዳበር ዴቨሎፕ ሬዚሊያንስ። ፍርሃትን የመቋቋም ችሎታ ከውድቀቶች በፍጥነት እንድናገግም ይረዳናል። ፍርሃትን የመቋቋም ችሎታ ማዳበር ከመጠን በላይ ስትጨነቁ፣ ለውጦችን እንድትቀበሉ ያስችላችኋል። ራሳችሁ መንከባከብ መለማመድ፣ ጠንካራ አእምሮ ስርዓትን መገንባትና ፍርሃት ወደ ኋላ እንዳያስቀራችሁ ፍርሃትን የመቋቋሚያ አቅም ገንቡ። ከምቾት ቀጠና ውጡ። ስቴፕ ውት ኦፍ ዩር ኮምፎርት ዞን። ትላልቅ ስኬቶች አብዛኛውን ጊዜ አደጋዎችን ወይንም ሪስክ በመውሰድ የሚመጡ ናቸው። ስኬታማ ለመሆን ከፈለጋችሁ ከምቾት ቀጠና ለመውጣትና ከእሱ ጋር የሚመጡትን ፈተናዎች ለመቀበል ፍቃደኛ መሆን አለባችሁ። አዲስ ስራ መጀመር፣ ወደ አዲስ ከተማ መሄድ፣ ወይም አዲስ ክሎት መማር ትናንሽና አዲስ ሪስኮችን መውሰድ ከፍተኛ በራስ መተማመንን ያስከትላል። ስለዚህ ከምቾት ቀጠና ወጥታችሁ ራሳችሁን ለማሳደግ አንድ እርምጃ ውሰዱ። እየፈራችሁም ቢሆን እርምጃ ውሰዱ። ቴክ አክሽን ዲስፓይት ዩር ፌር። አብዛኛውን ጊዜ አዲስ ነገር ለመሞከር ስናስብ የመጀመሪያውን እርምጃ እንዳንወስ ፍርሃት አንቆ ሊይዘን ይችላል። ግን እሱን ለማሸነፍ ዋናው ነገር እየፈራንም ቢሆን እርምጃ መውሰድ ነው። ፍርሃታችሁን እወቁት ነገር ግን ወደ ኋላ እንዲያስቀራችሁ አትፍቀዱ። ወደ ግባችሁ ለመድረስ ትንሽ እርምጃዎችን ውሰዱ። በእያንዳንዱ እርምጃ በራስ መተማመናችሁ ያድጋል። ፍርሃትን በተጋፈጣችሁ መጠን በእናንተ ላይ የሚኖረውን ኃይል ይቀንሳል። ከውድቀት ተማሩ፣ ለርን ፍሮም ፌሌር። የአብዛኛው የዓለማችን ስኬታማ ሰዎች ሕይወት እንደሚያሳየን የስኬታቸው ዋነኛ ምስጢር ውድቀት መሆኑን ያሳያል። ውድቀት የስኬት ተቃራኒ አይደለም፣ ለስኬት መወጣጫ መንገድ ነው። እያንዳንዱ ውድቀት እናንተ እንድትሻሻሉ እና እንድታድጉ የሚያግዛችሁን የመማር እድል ይሰጣችኋል። ውድቀትን ከመፍራት ይልቅ እንደ አንድ የጉዟችሁ አካል አድርጋችሁ ተቀበሉት እና አካሄዳችሁን ለማሻሻል ተጠቀሙበት። ከሁኔታዎች ጋር ራሳችሁን ቶሎ አለማምዱ። እስቴ አዳፕተብል ተለዋዋጭነት ሁልጊዜ በሚለዋወጥ ዓለም ውስጥ አስፈላጊ ነው። ከአዳዲስ ሁኔታዎች ጋር በፍጥነት መላመድ የሚችሉ ሰዎች ስኬታማ የመሆን እድላቸው በጣም ሰፊ ነው። ክፍት አእምሮ ያዙ፣ ለመማር ፍቃደኛ ሆኑ፣ አዳዲስ አመለካከቶችን ተቀበሉ። ይህን መላመድ ፈተናዎችን ለማወቅና ፈተናዎች በሚፈጠሩበት ጊዜ እድሎችን ለመጠቀም ይረዳችኋል። ለውጥን የመቀበል ሽልማት። ለውጥን የመቀበል ሽልማት። ያለ ፍርሃት መኖርን ስትማሩ፣ ለውጥን ስትቀበሉ፣ ለአዳዲስ እድሎች የግል እድገቶች በር ትከፍታላችሁ። የበለጠ በራስ የመተማመን ነገሮችን የመቋቋሚያና የህይወት ጥርጣሬዎችን የማስተናገድ ችሎታ ትገነባላችሁ። አስታውሱ ስኬት የሚመጣው ለውጥን በማስወገድ ሳይሆን በድፍረትና በቁርጠኝነት ፊት ለፊት በመጋፈጥ ነው። ያለ ፍርሃት መኖር ምርጫ ነው። አስተሳሰባችሁን በመቀየር ከምቾት ቀጠናችሁ በመውጣት ፍርሃት ቢኖርም እርምጃ በመውሰድ ውድቀትን ወደ ስኬት እድል መቀየር ይቻላል። በህይወታችሁ ውድቀት፣ ራስን መጠራጠር ሲገጥማችሁ ለውጥን መቀበል የእድገት ቁልፍ መሆኑን አስታውሱ። በትክክለኛው አስተሳሰብ ማንኛውንም ነገር ማሳካት ትችላላችሁ።